የእናቱ ለታዋ በውሳ እወዳለሁ፣ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም ሳትሰለች ከራሷ አስበልጣ ልጇን ትወዳለች። ዋው! እንኳን ለእናቶች ቀን በሰላም አደረሳችሁ እያለ አኮያ ፕሮፐርቲስ የእናቶችን በዓል አስመልክቶ ዞር ዞር እያለን በከተማችን ጠንካራ የሆኑ እናቶችን እንኳን አደረሳችሁ እያለን በዛ ላይ ደግሞ ለእነሱም ይሆን ጥቂት የምታክል ስጦታ እንሰጣለን። ከኛ ጋር ቆዩ። አኮያ ፕሮፐርቲስ። እንኳን ለእናቶች ቀን በሰላም አደረሳችሁ። ሰላም፣ እንዴት ዋሉ ማዘር? ደህና ዋሉ። ከአኮያ ቢዝነስ ግሩፕስ ነበር የመጣ ነው። የእናቶችን ቀን በማስመልከት እናቶች ጋር አንዳንድ ቆይታ እያደረግን እንዲሁም ደግሞ ስጦታዎች እየሰጠን ነበረ፣ እና ጥያቄ ልጠይቆትና ስጦታ እንሰጣለን። ከዛ እናትነት ለእርሶ ምንድን ነው? እናትነት ማለት ለእርሶ ምንድን ነው? እንግዲህ የልጅ ልጅ ይዘው እያየሁ ነው። እዚህና ያለው የሰላሳ ማህሮ ሎት አለ

ማለት ቀዳሚ ሆይሉ ሳይቱ አይ ሰርሶ ጋር ስለዚህ የልጅ ልጅ ደርሰዋል፣ እናትነትም አልፎ አያት ሆነዋል ማለት ነው። እኛም ደግሞ ማዘር እናት ቀንን በማስመልከት ለርሶ አንድ ስጦታ ይዘን መጥተናል። እርሱም ስጦታ እንግዲህ የሚሆነው የአስር ሺህ ብር

ሰላም፣ ኤልሳ እባላለሁኝ። ካኮያ ፕሮፐርቲ ነበር የመጣ ነው። እንግዲህ፣ እናቶችን ቀን አስመልክተን እንኳን አደረሳችሁ ለማለት እንደናንቺ ጠንካራ የሆኑ እናቶችንም በዛውም ደግሞ ለማበረታታት ለዛ የመጣ ነው። እናትነት ለአንቺ ምንድን ነው? እናትነት ለኔ ደስታዬ ነው፣ ክብሬ ነው። በጣም ደስ ይለኛል እናት በመሆኔ። አንደኛ እናት በመሆኔ ነው ልጆቼን እያሳደኩ ያለሁት ያለ አባት። እንዲህ ቆሎ ቸርችሬ ነው ማሳደጋቸው። ሲኖር ልብስ አጥባለሁ፣ ሳይኖር ደግሞ እንደዚህ ቆሎ ሸጣለሁኝ የሚገርመው ነገር እችኑ ደግሞ በመስራቴ ነው ልጆቼን ማጎርሰው። እኔ ልጆቼን በመያዜ እናት ሆኜ ልጆቼን በማሳደጌ ደስታ ይሰማኛል። በጣም ጠንካራ እናት ነሽ። እሺ እማ፣ ስለዚህ እናቶችን ቀን አስመልክተን አንቺንም ለማገዝ በማሰብ የተወሰነች ስጦታ ካኮያ ፕሮፐርቲ ይዘንልሽ መጥተናል። እችን ስጦታ ከቀበይን። አሜን፣ እናንተም እድሜና ጤና ይስጣችሁ፣ እግዚአብሔር ይጠብቃችሁ። እኔ ተስፋ በመድኃኒዓለም ነው፣ በፈጣሪ ነው። እንግዲህ አላሰብኩትም። ያላሰባችሁ ሲሳይ ይስጣችሁ፣ እንደ እናት ቆዩ፣ ጸጋውን ያልብሳችሁ። አመሰግናለሁ። መልካም የእናቶች በዓል። ሰላምሰላም እንዴት ነሽ? ካኮያ ፕሮፐርቲስ ነበር የመጣ ነው እና አንዳንድ ጥያቄዎች ጠይቀን በዛ ላይ ደግሞ አሁን የእናቶችን ቀን አስመልክቶ እንኳን አደረሳችሁ እያልን ነበር። እና ማንበልስ ምሽን እንኳን አደረሰሽ። እሺ፣ ስለ እናትነት አንዳንድ ጥያቄ እንጠይቅሽ እና ከዛ ደግሞ እኛ የያዘጋጀንልሽን ስጦታ እንሰጥሻለን። እናትነት ለአንቺ ምን ማለት ነው? ወልዳ፣ ምንምን ማለት ነው። ያው አሳድጋ፣ ሶስት አመት ተሸክማ አሳድጋ፣ ይው አስታምራ፣ ትምህርት ካገኘ ይገኛል፣ ለገደ ይሆናል፣ እንዳድሉ በቃ ይኖራል። አንቺ ስራሽ መተዳደሪያሽ ምንድነው? ምንም የለም። እንደዚህ ተሮርቼ ልጆች ማሳደግ ነው እንጂ ምንም የለም። እኛ እንግዲህ አሁን ከአኮያ ቢዝነስ ግሩፕ እናትን የእናቶች ቀንን በማስመልከት እንግዲህ እናቶችን እየፈለገን ለእነሱ ስጦታ እየሰጠን ነው። እንግዲህ ስጦታ የሚሆነው የአስር ሺህ ብር ስጦታ በአኮያ ቢዝነስ ግሩፕ። እግዚአብሔር ይስታችሁ፣ እግዚአብሔር ይስታችሁ። እና የእውነት ነው ግን እግዚአብሔር ያኖራችሁ፣ ያብዛችሁ። ለእናት ትንሽ ስጦታ ናትችን። እ በድጋሚ መልካም እናቶች ቀን ይሁን። ልጅ እግዚአብሔር ልጅሽን ደግሞ ያሳድግልሽ። እንኳን አደረሳችሁ። ካኮያ ግሩፕ ነበር የመጣ ነው። አሁን ደግሞ የእናቶችን በዓል አስመልክቶ ልክ እንደ እናንተ ጀግና የሆኑ እናቶችን እንኳን አደረሳችሁ ለማለት እና እንዲሁም ደግሞ ፍቅራችንን ለመቅለጽ ትንሽም ቢሆን ስጦታ ለማድረግ ነው የመጣ ነው። እናትነት ለእናንተ ምንድን ነው? እስኪ ንገሩኝ። እናት ማለት ያው ፍቅር ናት እና ሀገር ናት፣ ሀያል ናት ማለት ነው እናት ማለት እና ምን ብዬ እንደምገልጽ አላውቅም። ስለ እናቴ ማለት ነው። እናት ማለት ያው በምንም የማትለካ ማለት ነው። እና አሁን እኔ እናት ነኛ። እናት ማለት ሀገር ማለት ናት። እናት ትከበራለች፣ እናት እንደናትነት ትከበራለች፣ ትወደዳለች፣ ፍቅር ናት ማለት ነው። እኔም እናት ስለሆንኩ ማለት ነው። እና እናቴም በጣም ወዳት ላት ሀገሬንም እንደዛ በጣም ደስ ይላል ለአንቺስ ለእናት ያለሽ መልእክት ወይ ደግሞ ለእናቶች ያለሽ መልእክት እንዲሁም ደግሞ አንቺም እናትን የምታይበትን ነገር ደግሞ ብትገልጭልን ደግሞ ቆንጆ ነው እናትነት ከባድ ነው ማለት እኔም እናት ነኝ ያው እናትነትን የምታውቂው ያው ስትወልጂ ነው ማለት ያው ሳትወልጂ በፊት ስለ እናት እንዲ ነው እንዲ ነው ተብሎ ቢነገርሽ ምንም እንትን የምታውቂው ነገር የለም ግን ስትወልጂ ደግሞ የበለጠ ነገር ታውቂያለሽ ስለ እናት እናትነት በጣም ከቃል በላይ ልጅሽ የምትከፍ ብዙ መስዋዕትነት አለ ማለት ራስሽን እስከመጣል ራስሽን፣ በቃ ብዙ አይነት ነገሮች ይገጥሙሻል፣ ብዙ ቻሌንጆች አሉ እና በቃ ለልጅ ስቲ በቃ ምን በቃ ምን ብዬ በጣም ከባድ ነው እናትነት እና እናቴን በጣም ነው የምወዳት። ያውን እናት ስለሆንኩ ነው። ያው እንኳን አደረሰሽ ለእናቶች ቀን፣ በጣም ወድሻለሁ። እሺ እኛም ደግሞ ከአኮያ ቢዝነስ ግሩፕ ለእናቶች እናንተ ጀግናችን ናችሁ ለማለት እናንተንም ለማበረታታት የተወሰነ ስጦታ ይዘን መጥተናል። ያው ለእናንተም ስጦታውን ለመስጠት ያህል የአስር የአስር ሺህ ብር ስጦታ ነው የሚሆነው ይኸው ለሁለታችሁ። እንግዲህ ከአኮያ ቢዝነስ ግሩፕ እንኳን ለእናቶች ቀን አደረሳችሁ ብለን ያዘጋጀነው ነው ስጦታ ነገር። እናመሰግናለን። አመት አመት ያደርሳችሁ፣ እግዚአብሔር ከእናንተ ጋር ይሁን። እንዳሰባችሁም እግዚአብሔር ያሰባችሁ። በጣም እናመሰግናለን። ለእናታችሁ የሆነ መልእክት ትናገራላችሁ ማለት ነው። ፍቅራችሁንም ሊሆን ይችላል። እናቴ በጣም ወድሻለሁ፣ በጣም አከብርሻለሁ፣ ስለወለድሽኝ ስላሳድግሽኝ አመሰግንሻለሁ። በጣም ኑሪልሽ የዓመት ኑሪልኝ አመሰግንሻለሁ፣ በጣም ወድሻለሁ እናቴ ማለት የእናት የሚለታ ከፍዬ አልጨርስም ማለት በጣም ያው ብዙ ነገር ማድረግ ይቀርብኛል። ያው እድሜ እና ጤና ይስጥሽ ማለት የምትፈልጊውን ነገር አድርግልሽ ባይ ደስ ይለኛል። እንግዲህ ፈጣሪ እድሜ እና ጤና ይስጥልሽ፣ እወድሻለሁ በጣም። እናመሰግናለን ለእናቶቻችሁ ረጅም እድሜ ከጤና ጋር ይስጣችሁ። በጣም እናመሰግናለን። በጣም ጎበዞች። በእርቱ በርቱሽ፣ ጊዜ ይስጥልንሽ። እሺ እሺ። የእናቶችን ቀን አስመልክተን የነበረን ቆይታ ይሄን ይመስል ነበረ። ለመላው እናቶች መልካም የእናቶች ቀን ይሁንላችሁ። አኮያ ፕሮፐርቲስ ከነገ ለተዛመደ